ምን ነው ምን ነው ሀይሚዬ ሳይውል ሳያድር እኮ ይዛው ከቻለች። ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ ውዴ፣ ጨረቃ ፋሚሊዎች። እንግዲህ እኔ ማታ ተናግሬ ያለው እኮ ሀይሚዬ በቃ የሆነ ነገር አስባለች። በከባዱ ነው የምትመጣው። እዛ ላይ ራሱ መለስ ፕራንክ ብታደርገው ደስ ይላት ነበር። ምክንያቱም በጣም ነበር የተናደደችው ወደ መጨረሻ አካባቢና እንግዲህ ብሩኬ የሙሽዬ ልጅ ቻለው እና ምንድን ነው እኔ ግብት ብዬ ሳየው ዱቅ ብሏል ከፊቴ ላይ አንስቼ በቃ ይዞን። ውድ ቤተሰብ ማለት ይሄ ልጅ እኮ የብርጌ ታናሽ ወንድም ነው ብዬ ስጽፍ፣ አይ የቡቡዬ እኮ ትናሽ ወንድም የለውም እኔ እስከማይቸኩያለሁ አለች እህቴ። የእኔ እህት እኔ እኮ መች ጠፋኝ ታናሽ ወንድም እንደሌለው አውቃለሁ። እኔንም እናንተንም ለማረጋጋት ብዬ እኮ ነው። አረ የምር ግን ያስደነግጣል። ማለት እኔ ምላችሁ ውድ ቤተሰብ ይህ ልጅ ሰሞኑን ማለት ነው። በእርግጥ እኔ አሁን እዛ ቲክቶክ ምናምን ምናምን ብዙ እያየሁ አይደለም፣ ግን እዚህ ዩቲዩብ ላይ ሰሞኑን የብሩኬ ጓደኛ ነው ምናምን ተብሎ ዲምፕላለው ምናምን እየተባለ ሲዟዟር አይቼ ነበር። ይሄ አይደለም እንደ ይሄ ነው፣ ይሄ ልጅ ነው አለን። እናም እንግዲህ ሀይል ይህ ልጅ ያመጣችው ያው ይሄን አፍቅሬዋለሁ ለማለት ነው። ሌላ ምን ሊሆን ይችላል? ካልሆነም ደግሞ ጀስት የሆነ ዝም ብለው ፎቶ ተነስተውም ሊሆን ይችላል። ከሁለት አንዱ ነው ነው የማስበውና ብሩኬ ፈረንጁን አፍጥጠሽ አየሽ ስትል ይኸው፣ ሀበሻውን አንተን የመሰለ ይዛል መጣች እኮ። ደግሞ ልጅ ያምራል እናንተ፣ ግን ከብሩኬ አይደርስ እውነት ለመናገር ብቻ። በጥቅሉ ምንድነው? ዛሬ ብሩኬ ሊዝግ ነው ማለት ነው። አይዞህ እንግዲህ፣ ምንም ማድረግ አይቻልም። ያው ነካክተህ እኮ ነው። አሁን አንተ ፈረንጅ አየች ብለህ ያንን ነገር አደረግክ። ምን አለበት ብታፋ አንዳንዴ። አንዴ እኮ እሱ ዝም ብሎ ይታያል እኮ እንዴ። ዝም ብሎ ማድነቅ አይቻልም እንዴ? ቀንተ የዛሬው ቅናት እንዴት ይሆነ እንዴ? ይሄ ልጅ አሁን አፈቀርኩ በቃ ፍቅር ይዞኛል ከሱ ስትለው ምን አይነት ስሜት ነው የሚሰማው? ብሩኬ ወየ ወይኔ በላቸው። ውድ ቤተሰብ፣ የጨረቃ ፋሚሊ ለማንኛውም አይዞን አደንግጦ ያው ይሄ ጀስት ፕራንክ ነው የሚሆነው። ካልሆነም ደግሞ ሌላ ነገር ነው የሚሆነው እና ምንም የሚያስደነግጥ ነገር የለም። እስኪ በተስፋው እንጠብቃለን። ባይ ባይ።